አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራቸው የሀሊማ ሚዲያ ቤተሰቦች እንዲሁም ሰላም ሰላማችሁ ብዛ በያላችሁበት። የዛሬው የህልም ፕሮግራም ስለ መመገብ ይሆናል። መመገብ ብዙ ቪዲዮ አለ፣ ነገር ግን ይሄ የተለየ ነው። ይሄ የተለየው የሚሆነው ምንድን ነው? ከማን ጋር ነው የተመገብ ነው? ከማን ጋር? ከእናት ጋር፣ ከጓደኛ ጋር፣ ከምንጠላው ሰው ጋር፣ እንዲሁም ደግሞ ከማናቀው ሰው ጋር፣ ከሞተ ሰው ጋር መመገብ ምን ሊሆን እንደሚችል ወይም ደግሞ ምግብ አይቶ አለመመገብ ወይም እምቢ ማለት ምን ማለት ነው፣ እንዲሁም ደግሞ እስከ ጥጋብ ድረስ መመገብ ምንድን ነው የሚለውን አብረን እናያለን ማለት ነው። ላይክ ላይክ እያደረጋችሁ እስከ መጨረሻው አብራችሁ ይቆዩ። በህልም ከእናት ጋር መመገብ፣ በህልሙ ከእናቱ ጋር ሲመገብ ያለ መህልመኛ፣ ማንኛውም ሰው ከእናቱ ጋር ያለውን ስሜታዊ ግንኙነትና መግባባት ጥልቅ ፍላጎቱን ያመለክታል። ከእናት ጋር መመገብ ደህንነት፣ ርህራሄ፣ እንክብካቤን እንደሚፈልግ ያመለክታል። ከእናቱ ጋር ህልማላሚው ራሱ ሲመገብ ከተመለከተ ከእናቱ የሚያገኘውን እንክብካቤና ድጋፍ ያመለክታል። ይህ ህልም ከእናት ጋር የተያያዘ ብቻ ላይሆን ይችላል። ህልማላሚው በየትኛውም ችግሩና ፈተናው ላይ ከጎኑ የሚቆም ሰው እንዳለና ብቻውን እንዳልሆነ የሚጠቁም ሊሆን ይችላል። በህልም ከእናት ጋር መመገብ ህልማላሚው ወደ ጀነት ለመመለስ ያለውን ፍላጎት ያመለክታል። ወይም ደግሞ ህልማላሚው ከእናቱ ጋር ያለውን የጠበቀ ግንኙነት ሊያመለክት ይችላል። መብላት የስሜታዊ እና አካላዊ ኃይሎች ምልክት ነው ነው። ስለሆነም ከእናቱ ጋር ሲመገብ ያለ ህልመኛ ከቤተሰቡ ጋር ጠንካራ ግንኙነት እንደሚኖረው ያመለክታል። ወይም በቤተሰቡ ውስጥ ጠንካራ ግንኙነት መኖሩ አስፈላጊ መሆኑን ያመለክታል ማለት ነው። ከእናት ጋር መመገብ ህይወት ውስጥ ሚዛናቸውን የጠበቁ አንዳንድ ነገሮች እንዳሉና እናም እሱን ለማጠናከርና ለማሻሻል ጠንክሮ መስራት እንዳለበት የሚመክር ህልም ሊሆን ይችላል። በህልም እስከ ጥጋብ መመገብ፣ ህልም አላሚው በህልሙ እስኪጠግብ ድረስ መመገቡን ካለመ በህይወት ውስጥ ለመደሰትና እርካታ ለማግኘት ያለውን ፍላጎት ያመለክታል። ምናልባትም እውነተኛ እርካታን ሊሰጠው የሚችለውን ነገር ተረድቶ ለእሱ ትኩረት መስጠት ሊሆን ይችላል። እስኪ ጠግቡ ድረስ መመገብ ስሜታዊ ምግብ ወይም የመጽናናት ስሜት ፍላጎትን ያመለክታል። ይህ ህልም የውስጣዊ ስሜትን ለመፍታት እንዳለበት ህልም አላሚው የሚመክረው ህልም ነው። እስኪ ጠግቡ ድረስ መመገብ የተትረፈረፈ ቁሳዊ ሀብት ለማግኘት ያለውን ፍላጎት ያመለክታል። ይህም ጠንክሮ መስራትና የገንዘብና ኢኮኖሚያዊ ስኬት ወደ ማስመዝገብ ሊያመለክት ይችላል። እስኪ ጠግቡ ድረስ መመገብ ህልማላሚው ራሱን እስኪ ጠግብ ድረስ መመገቡን ካለመ ህይወትን ለመቆጣጠር ያለውን ፍላጎት ያንጸባርቃል። እስኪ ጠግቡ ድረስ መመገብ ህይወት ህልማላሚው ህይወቱን በስህተት እያስተካከለ ወይም ከመጠን በላይ እየሰራ መሆኑን ያመለክታል። በህልም ከምግብ መቆጠብ ወይም ምግብን አለመመገብ። አንድ ሰው በህልሙ ምግብን እንዳልተመገበ ካለመ ወይም መመገብ እንዳልፈለገ እንዳልተመገበ ካለመ በህይወት ውስጥ ያሳለፈው አሉታዊ ልምድ ወይም ከቤተሰብ ወይም ከግል ግንኙነት ግጭት ወይም ከስራ ላይ ያሉ ጭንቀቶችን ያመለክት ይሆናል። ከመመገብ መራቅ መንፈሳዊ ልምድ ወይም ውስጣዊ ጉዞ ምልክት ሊሆን ይችላል። ከመመገብ መራቅ ቀድሞውኑ ህልማላሚው የሚሰቃይበት በሽታ እንዳለ ያመለክታል። ከመመገብ መራቅ የእርዳታ ማጣት ስሜት ሊሆን ይችላል፣ ወይም በህይወት ላይ መቆጣጠርን ያመለክታል። ከመመገብ መራቅ ወይም አለመመገብ ለአንድ ወንድ ከህብረተሰቡ ጋር ያለውን ግንኙነት ግንኙነትና ግፊት ያመለክታል። በህልም ከምንጠላው ሰው ጋር መመገብ ከምንጠላው ሰው ጋር ስንመገብ ያለመህልመኛ በሚቀጥሉት ወራቶች ውስጥ ከእሱ ጋር ወይም በህልሙ ከታየው የሚጠላው ሰው ጋር ሰፊ በሆነ መንገድ ለመቋቋም ያለውን እድል ያመለክታል። ስለዚህ ይህንን ህልም ያየ ህልመኛ በሙሉ መጠንቀቅ እንዳለበት ይመክረዋል። ከሚጠላው ሰው ጋር ምግብ ሲመገብ ያለ ህልመኛ በሚቀጥሉት ቀናቶች ውስጥ በጣም አሳዛኝ በሚሆን አስቸጋሪ ጉዳይ ውስጥ መውደቁን ያመለክታል። ከሚጠላው ሰው ጋር ሲመገብ ያለ መህልመኛ በሚቀጥሉት ወራቶች ውስጥ ልዩ እድል እንደሚኖር ብዙ ሙፈሲሮች ደጋግመው ተናግረውታል። ህልማን ለሚው ከሚጠላው ሰው አጠገብ ምግብ ከተመለከተ በዙሪያው ካሉ ሰዎች ጋር ያለውን ቂምና በቀል እንደያዘ ያመለክታል ብለዋል። በህልም ከዘመዶች ጋር መመገብ። በህልም ከቤተሰቦች ጋር መመገብ ከሁሉም የቤተሰብ አባል ጋር እጅግ በጣም መቀራረብና ፍቅር በምን መልኩ በማይጠበቅ ደረጃ መኖርን ያመለክታል። ስለዚህ ህልም አላሚው ከዚህ ህልም በኋላ ብሩህ ተስፋ ሊሰማው ይገባል። ህልም አላሚው ራሱ ከዘመዶቹ ጋር ሲመገብ ከተመለከተ በትምህርት ውስጥ ስኬትን እና ታዋቂ ታላላቅ ስኬቶችን ያመለክታል። እናም ይህንን ህልም ያለመህልመኛ ጥሩ ተስፋና ያንን መልካም ነገር ለማየት በጉጉት እንደሚጠብቅ ነው። በህልም ከቤተሰብ አባል ጋር መመገብ ለሁሉም የቤተሰብ አባል የሚደርሰውን መልካም ነገር ያመለክታል። በህልም ከማይታወቅ ሰው ጋር መመገብ ህልም አላሚው በሚመጡት ጊዜያቶች ውስጥ ብዙ የተለያዩ እና ጠቃሚ አዎንታዊ ለውጦች እንደሚከሰተው ያመለክታል። አንድ ህልም አላሚ ማንኛውም ሰው ከማያውቀው ሰው ጋር ሲመገብ አዘንተኛ ከነበረ ወይም ምናልባት በዛ ውስጥ የሚያዝን ካለ ወይም ህልመኛው አዝኖ ከነበረ በአንዳንድ ነገሮች ሽንፈትና ውድቀትን ያመለክታል። አንድ ህልም አላሚ ማንኛውም ሰው ከማያውቀው ሰው ጋር ሲመገብ ከተመለከተ ወደ ሌላ ቦታ እንደሚሄድና ታዋቂ ቦታዎች መድረሱን ያመለክታል። እናም በህይወት ውስጥ ብዙ ታዋቂ ስኬቶችን ለማግኘት መልካም ዜና ነው። በህልም ከማይታወቅ ሰው ጋር መመገብ በተጨማሪ ብዙ ችግሮችን ማሸነፍን ያመለክታል። በህልም ከሙታን ጋር መመገብ። ከሙታን ጋር መመገብ ማንኛውም ሰው ከሙታን ጋር እንደተመገበ ካለመ በእውነታው መገለል ስሜት እየተሰማው ነው ማለት ነው። በዚህ ወቅት ህልም አላሚው ከቤተሰቡ አባላት ጋር ያለው ርቀት በጣም ትልቅ መሆኑን ያመለክታታል። ስለዚህ ይህን ህልም ያለመ ህልመኛ ማንኛውም ሰው ህልሙን ካየ በኋላ ብሩህ ተስፋ ሊሰማው እና የእነሱ ምስል መፍጠር መፈለግ አለበት። ብዙ ተርጓሚዎች እንደሚሉት ከሟች አያት ጋር በህልም መመገብ በህልመኛ ህይወት ውስጥ ብዙ ነገሮች እንደሚከሰቱ ያመለክታል። ይህም ደግሞ ረጅም እድሜን፣ በረከትን፣ በጎነት እንደሚያመላክት መስክረዋል። ከሙታን ጋር መመገብ ህልማላሚው በህይወቱ ውስጥ ብዙ የሚሰማውን ጥሩና እርግጠኛ የሆኑ አስደሳች አጋጣሚዎችን ያመለክታል። ከሙታን ጋር መመገብ ብዙ ሙፈሲሮች ለህልመኛው አወንታዊነቱ ላይ ትርጉም ይሰጣል ብለው አረጋግጠዋል። ምክንያቱም በህልም አላሚው ህይወት ውስጥ የሚፈጠሩ ብዙ ጥሩ ነገሮችና መልካም ልዩ ነገሮች ምልክት እንደሆነ ተናግረዋል። በህልም በረመዳን ስለመመገብ ህልም አንደኛ ግላዊ ይዘትን ያመለክታል። ይህ ደግሞ ላላገባች ሴት ያለው የፍትህ ስሜትና አካላዊ ፍላጎትን ወይም በእለት ተእለት ህይወቷ ውስጥ የሚገጥማትን የስነ ልቦና ጫና ጭንቀት መግለጫ ሊሆን ይችላል። ሁለተኛ ባህልና ቅርስ ትምህርትና ማህበራዊ እሴቶች የህልሙን ትርጓሜ ሊነኩ ይችላሉ። ሶስተኛ ሃይማኖታዊ ግንዛቤ ላላገባችበት ላላገባች ሴት አሁን ያለችበትን ሃይማኖታዊ እና የአምልኮ ደረጃ ቁርጠኝነት ሊያመለክት ይችላል። በረመዳን መመገብ አሁን ካለንበት ደረጃ ወደ ሌላ ደረጃ ወደ ከፍተኛ ደረጃ ለሃይማኖትና ለተውበት መግባት ያለውን ፍላጎት ያንጸባርቃል። በህልም ከሽማግሌዎች ወይም በእድሜ ከገፉ ሰዎች ጋር መብላት ከአዛውንቶች ጋር ሲመገብ ያለ መህልመኛ ማንኛውም ሰው ኃጢአቱን ለተውበት ለማድረግና ለማስወገድ ፍላጎት እንዳደረበት ከሚያረጋግጡ ህልሞች ውስጥ አንዱ ነው። ከሽማግሌ ጋር ሲመገብ ያለ መህልመኛ ማንኛውም ሰው በህይወቱ ውስጥ አንዳንድ ችግሮች እየተሰቃየ መሆኑን እና በዚህ ወቅት በከፍተኛ ሁኔታ እየተሰቃየ መሆኑን ያመለክታል። ስለዚህ የህልሙ ባለቤት ይህንን ህልም ካየ በኋላ በተቻለ መጠን መታገስ እንዳለበት ይመክረዋል። በህልሙ ከአረጋውያን ጋር ሲበላ ያለመ ህልመኛ በአላህ ፍቃድ መልካምና በረከት በቅርቡ ወደ ህይወቱ እንደሚመጣ ይገልጻል። በህልም ምግብ መጠየቅ ምግብ ስለመጠየቅ ያለ ምህልመኛ በዚህ ዘመን ውስጥ በህልመኛው ህይወት ላይ የተጫኑ ብዙ ሸክሞችና ኃላፊነቶች መኖራቸውን ያመለከታል። አንድ ሟች በህልሙ ምግብ እንዲበላ ሲጠይቅ ከተመለከቱ የሟቹን የዱዓ የበጎ አድራጎት ፍላጎት እና በመልካም ተግባራት ጋር የተያያዙ ብዙ ነገሮችን ያሳያል። ህልሙም ሁሉን ቻይ የሆነውን አምላክ ለማስደሰት እና በዘላለም ጀነት ውስጥ ደረጃውን ከፍ ለማድረግ ነው። ህልም አላሚዋ አንድ ሴት ምግብ እንደጠየቀች ካለመች በህይወቷ ውስጥ እየደረሰ ያለው ችግር የሌሎችን እንክብካቤ እንድትፈልግ ያደርጋታት። ብዙ ሙፈሲሮች እንደተናገሩት ምግብ ለመብላት ያቀረበውን ጥያቄ ያለመ ህልመኛ በህይወቱ ውስጥ የሚያጋጠሙትን አንዳንድ ችግሮች ያመለክታል። በህልም አዛቤት ምግብ መመገብ ወይም በቀብር ስነስርዓት በቀብር ስነስርዓት ላይ ምግብ ሲመገብ ካለመ ወይም የሞተ ታዚያ ደርሶ ማለት ነው። ምግብ ሲመገብ ያለመ ህልመኛ በህይወቱ ውስጥ ያጋጠሙትን አስቸጋሪ ነገሮች በሙሉ ለመፍታት መቃረቡን ያመለክታል። እናም ስኬቶቻቸውን እንደሚያገኝ ለህልመኛው መልካም ዜና ነው። ምግብን በሀዘን ውስጥ መመገብ ህልማላሚው በመጨረሻው ህይወቱ የሚያሳልፋቸውን ብዙ አስቸጋሪ ጉዳዮች ውስጥ እንዳለ መሆኑን ያመለክታል ብለዋል። ህልማላሚው በቀብር ስነስርዓቱ ላይ ምግብ ሲመገብ ከተመለከተ ባለፉት ጊዜያቶች ውስጥ ያሳለፈውን ሀዘንና ድካም ካለበት ህመም ነጻነቱን ያመለክታታል። ሁሉም ሁኔታዎች በአዎንታዊ መልኩ መለወጣቸውን ያመለክታል። በቀብር ስነስርዓት ጊዜ ሲመገብ ያለ መህልመኛ በህይወቱ ውስጥ ብዙ ምቾትና ስኬት እንደሚጠብቅ ያመለክታል። ውድና የተከበራቸው የሃሊማ ሚዲያ ቤተሰቦች፣ ከዘመዶች ጋር መመገብ ምን እንደሆነ ይህንን ከሰማችሁ ከጓደኛ ጋር መመገብ ምን እንደሆነ ይገባችኋል ብዬ አስባለሁ። እንደወደዳቸው ተስፋ አደርጋለሁኝ በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ።